አንቺ ደግሞ ከመቼ ወዲህ ነው ዳጣ ነው? ሂጂ ሂጂ፣ ዳጣን ጥሪያት። ወረቀቱን አየሽው እንጂ ዳጣ የለም። እዚህ ጋር ቆማለሽ፣ ችግር የለውም ምንድን ነው ዳጣ? እንግሊዝኛ ማንበብ ትችላለሽ እንዴ? እንግሊዝኛ አማርኛ ግን ማንበብ ይችላል። የእ አላየሁትም። ምንድን ነው ማርታ? ዝም ብሎ የማይጠቅመው ወረቀት ነው። እኔ እራሴ ያላነበርኩት ከየት የመጣው ወረቀት ነው። ዝም ብላ ይጠቅመ የልጆች ወረቀት ነው። እንግዲህ ውድ ቤተሰቦቻችን በዛሬ ቪዲዮ ዳጣን እንኳን ደስ አለሽ በሉልኝ። በዛም ይሁን በዚህ በባሌ ይሁን በወሌ ይላል ያገሬ ሰው ተራሲ ታሪክ ማለት ነው የሆነ ነገር ያም ሆነ ውጤቱ ያው ነው ለማለት በባሌም ሆነ በወሌ እንኳን ሆነ ይላል ያገሬ ሰው። እና በዛም ሆነ በዚህ ዳጣ ያባትነት አባትነቷን አውቃለች በቃ። እንግዲህ መካከል ላይ በራሳቸው ችግር ያመጡት እንግዲህ በልጃቸው በራሳቸው በኤቢ በምትባል ተንኮለኛ ልጃቸው ምክንያት እንግዲህ ዳጣ ለነገሮች ቸኩላ ስለነበረ፣ ፈጣሪ ሁሉም ነገር በምክንያት ነው የሚሆነው። ስለዚህ እንግዲህ ወይዘሮ ማርታ እንግዲህ ፈጣሪ ልቦና፣ ሰፊ ልቦና ይስጥሽ፣ ለትዳርሽን የምትጠብቂበትን ይስጥሽ ማለት እንወዳለን ማለት ነው። በዚህ አጋጣሚ ወይዘሮ ማርታንም እሳና ድንቅ አናልፍም። ማለት እኔ ብሆን ብሎ ብናስብ ይሄ ነገር እውነት ለመናገር በጣም አስተማ ታሪክ ነው። ይሄ ታሪክ እንግዲህ ስታርት ጋሽ ደረጃ ከረጅም ከ19 አመት በኋላ የመጣች ልጅን ማለት ተረስቷት አለች ብሎ የማያስባት ግን ደግሞ መፈጠሩን የሚያውቀውት ታሪክ በ18 ከ19 አመት በኋላ እንግዲህ መታ ዳጣ አባቴ ነህ ስትለው እንግዲህ ትንሽ ነገሮችን ግራ ጋብተውት ነበረ። ግን ቢሆንም ደግሞ ግዴታ ወዶ ሳይሆን ተገዶ ሁሌ ነው አስገደደው ጭምር የልጅነት እንትኑን ተቀበሉ። እንግዲህ ቤቱ አስቀምጧታል። ለዲኤንኤው ግን ይነክላል፣ ፈጥነም ነበር። ምክንያቱም ቀልብ ስለነገረው በቃች ነገሮችን አስተካክየ ዲኤንኤን በሳይንስ አረጋግጠን ነገሮችን እንዴት ማስተካከል እንዳለበት እሱ በነገሮች እያመቻቸ ነበረ። ሲቀጥል ደግሞ ለወይዘሮ ማርታ እንዴት ማስረዳት እንዳለበት እንዴት ከልጆቹ ቤተሰቡን፣ ትዳሩን ደግሞ እንዴት መጠበቅ እንዳለበት በራሱ መንገድ እያመቻቸ በነበረበት ሰዓት ላይ እንግዲህ ኤቢ የምትባል ተንኮለኛ ልጅ በትዳር በህይወት መካከል ቤተሰብ እንግዲህ እናትና አባትን ለማለያ ትዳርን ለማፍረስ ቤተሰብን፣ ቤትን ለማናጋት ይህን ያክል እርቀት የሄደች ተንኮለኛ ልጅ

ሶ በዛም ሆነ በዚህ እንግዲህ ዳጣ አባት መሆኑን የጋሽ ደረጀ ልጅ መሆኗ ተረጋግጦላታል ማለት ነው። ስለዚህ ዳጣ እንኳን ደስ አለሽ። በቃ ካሳለፈችው መከራ አይብስም ይህ መከራ ማለት ነው። ይሄንንም ቀን ታልፈዋለች። ለምን አሁን ላይ አባት አለኝ ብላ እንኳ መቶ ፐርሰንት ርግጠኛ ሆና ምንም አትጨነቅ። በቃ ደስ የሚል በቃ ይሆናል። ሁላችንም አባት ቢሆን ብለን የምንመኘው አባት እንግዲህ እንደ ጋሽ ደረጃ አለ በጣም ምርጥ አባት አባቷን አባቷን አግኝታለች። ስለዚህ በቃ ደስተኛ ነች። ምንም ይሁን ምን አሁን ላይ ራሱ ያሉት ቻለንጆች እኮ በጣም ከባድ ናቸው ለዳጣ። በነገራችን ላይ ግን እነሱንም ምንም እንትን ምንም ቦታ አልሰጠችውም። እሷም ደስታዋን የምታያጣጠመች አለችው። አሁን ካለችበት ከድሮ ህይወቷ ከጎዳና ወድቃ ያን ሁሉ ያሳለፈችው ከመከራ ህይወቷ ዚ ዛሬው ይህ ቤተሰብ ጋር የሚፈጠረው ግጭት አያሳስባትም። እንግዲህ እንደሰማችሁት ዛሬማ ዝለይ ነገር ግን ጉድ ተደግሶልሻል፣ ቆይ ታገኘዋለች ስትላት ኤቢ ባከሽ፣ እኔ ለጉድ የፈጠረኝ ነኝ። ስለዚህ ምንም ነገር ቢፈጠር ለኔ ምንም ነገር አያስደንቀኝም ነበር ያለችው እና በጣም ትክክል ናት። በሚገርማችሁ ሁኔታ ልክ ነች። በቃ እንዴት በቃ እንጃ ምን እንደምላችሁ። ለማንኛውም ደስ ብሎኛል። እንግዲህ ወይዘሮ ማርታ እንግዲህ ፈጣሪ ልቦና ሰፊ ይስጥሽ። በዛ ላይ ጋሽ ደረጀ እንግዲህ ያው በእርግጥ አውቆታል ነገር ትንሽ እንደሚፈጠር እንግዲህ እሷም እየተጨነቀች ስለነበረ፣ ግን እውነት በማይጠረጠር መልኩ እንኳን አይደለም ጋሽ ደረጀ ሌላ ሰው ይቅርና እንግዲህ ወይዘሮ ማርታ ራሱ ይሄን ነገር ታደርጓለች ብላ ኤቢን አስባ ጠርጥራ ማታቅም፣ ስታስበው ራሱ አንቺ ሰይጣን የምን በቃ ምን አይነት ሰይጣን ሹክ ነው ያለሽ እያለች ነበር። ብቻ ከሁሉም ከብዙ ነገሮች በኋላ እንግዲህ ኤቢ በዛ ማለች በዚህ ተበደረችም ተቀደመችም ሰበሰበችም ሰረቀችም፣ ዲኤንኤውን አስመርምራ አምጥታ ሰጣት ነበረ። ባለፈው ክፍል እንዳያችሁት እንግዲህ በጣም ወይዘሮ ማርታ በጣም ስትደበድባት ስትመታት ነበረ። ያው እንግዲህ እሷም ያንን በቃ ማለት እንግዲህ ወይዘሮ ማርታ ይህንን ደብዳቤ እንትኑን ከፍታ ለማየት ራሱ በጣም ረጅም ጊዜ ነው የሚወስድባት። ማለት ሁላችንም ብኑን የምናደርገው አድርገው ነገር ነው። እኔም በሆነ አሁን እንዴት እናንተ ከይነዝን ያክል ይሄን እኔ መሰለ ትዳር ይሄን የተገነባ ሕይወት ቢሆንስ ባይሆንስ ባይሆን ብላ ብትተወው ትንሽ አስቸግራል። ቢሆንስ ብላ ብስትል ደግሞ አእምሮዋ ማመን ከብዷት ነበረ። እሷ ብቻ ሳትሆን ሁላችንም ሆነት እና ሁላችንም በጣም ያስደነገጠ ነበረ ማለት ነው። እንግዲህ በጣም ነበር ማለት ጥያቄ ይፈጥራል። እንዴት ባይ እንግዲህ በሚገርማችሁ ሁኔታ እኔ በጣም አንድ ትምህርት የወሰድኩትኝ ያው በዚህ አጋጣሚዎች እንዳሉ ሆነው ግን ሊዘሮ ማርታ ጋሽ ደረጀን እንዴት ብላ ጥያቄ ጠየቀችው። የጠየቀችውን ጥያቄ በጣም ነው የሚገርመው ማለት ነው። እስኪ ጋሽ ደረጀ፣ ደረጀ እንግዲህ እስኪ አንድ ጥያቄ ልጠይቅ ብላ እንግዲህ ጥያቄውን፣ የጠየቀችው ጥያቄ ምን ነበረ? አንድ ቤት ውስጥ የሆነ ማለት ላርገው አላርገው ያልኩኝ ውዝግ ውስጥ ገባሁኝና አንድ ቤት ውስጥ አንድ ጅብና በግ አለ። ስለዚህ ያንን በር ብከፍተው እና እዛ ቤት ውስጥ ብገባ ከሁለት አንዱ ነው የማገኘው። አጋጣሚ ሆኖ በጉን ታገኘሁኝ፣ እሰዬ ደስ አለኝ። አጋጣሚ ደግሞ ጅቡ ቢሆን ደግሞ ጅቡ እኔን ይበላኛል እና እንዴት ልወስን? ልክ ያንን በር ልክፈተው አለክፈተው ብላ ነበር የጠየቀችው ማለት ነው። እንግዲህ ሽጋሽ ደረጀም የመለሰላት አይ ጅብና በግና ያለው። አዎ፣ እና እዚህ ጋር መወሰን ያቃተሽ። አዎ። ከዛ በቃ ምንድን ነበር የሰጣት መልስ? ሱረ ራሱ አይ ክፈችው አላት ማለት ነው። እንዴ ጅቡ ጅቡ እኮ ከሆነ እኔንም፣ እኔን ይበላኛል። እንዴት እንደዛው ልወስን ብለህ ማለችው አዎ፣ ክፈችው። ምክንያቱም ሳትከፍችው ብትቀሪ ምነው ከፍችው በጓን እኮ ላገኝችል ነበረ። ስለዚህ እያልሽ ሪስክን ውሰጂ አላት ማለት ነው። እና ሪስክን ውሰጂ ነው የምትለኛው? በጓን ልታገኝ ትችያለሽ አላት። ጅቡ ቢሆን እኮ ይበላኛል፣ እኔም ብቻ ሳይሆን አንተንም፣ ልጆችንም፣ ቤተሰቤን ሙሉ ነው አለችው ማለት ነው። እንደ ስለ ራስሽን እያወራሽ መስሎኝ ስለ ቤተሰብ ነው እንዴ ምታወሪ? ምንድን ነው እያወራሽ ያለሽ? ሆነ ነበር ወይ ጠይቀም ማለት ነውና፣ አይደሬ ምንም አይደለም ግን በጣም ከባድ ነገር ነው ሲላት፣ ምንድን ነው ለምን አትነግሪኝም በይፋ ምናምን ሲላት፣ ማን መናገር አልፈለገችም ግን ሪስኩ ነው ያላት። አንዳንዴ በቃ ማለት አንዳንዴ ነገሮችን መጋፈጥ ነው ያለብን። ምክንያቱም ሪዛልት ውጤታቸው ዛሬ ላይ ፈርተን ብንተዋቸውም ቆይተው እነዛ ነገሮች ቆይተውም ከኛ ጋር አይለቁም አይለቁም። ጋይስና እዚህ ጋር በጣም እውነት ትምህርት ነው የወሰድኩት። አንዳንዴ ሪስክ መውሰድን ፈርተን አለባብሰን ማለፍ የለብንም። አለባብሰው ሰው ቢያርሱ ባረ የሚመለሱ ነው አይደለ? ይሄ ነገር እኮ ወይዘሮ ማርታ ይሄንን ሳታየው ቀዳዳ ቆሻሻ መጣ ያጥለው ብታልፈውም ከተወሰነ ጊዜያት በኋላ የጋሽ ድርጅና የዳጣ ጉዳይ የትም አያልፍም። ስለዚህ ይሄ ነገር በአጭር ተቋይቶ ተመካክረውበት፣ እንግዲህ ጋሽ ደረጀም ጥፋቱን አምኖ ይቅርታ ጠይቋት ባለመናገሩ በቃ አስረድቷት፣ በእርግጠኝነት ጋሽ ደረጀ ደግሞ ማርቲን ያሸንፋታል ማለት በፍቅር ስለምትወደው ያው፣ የተወሰነ ትንሽ ግጭቶች ሊፈጠሩ ይችላሉ፣ ግን ነገሮች ይፈታሉ ብዬ ተስፋ አደርጋለሁ። ደሞ ይፈታሉ። ምንም ይሄን ያክል የሚከበር ነገር አይኖረውም። ለምን ያው ጥፋቱ እንደ ጥፋት አምኖ ይቅርታ ብሎ ማስተካከል ባለበት መንገድ ስለሚያስተካከል ይህን ያክል ከባድ ነገር ስለማይሆን ማለት ነው። እና በቃ እንግዲህ ያንን ከሰማች በኋላ ይሄ ነገር በቃ መወሰን አለብኝ ማለት ነው ብላ ነው እንግዲህ ቀዳ የጣለችውን ወረቀት አንስታ አገጣጥማ፣ በቃ እንደዚህ እያላባት፣ እያንቀጠቀጣት፣ እየተነፈሰች ነው እንግዲህ አየር እየወሰደች እንትን እያለች ስትጨነቅ ስትጨነቅ ውላ ስትጨነቅ አድራ፣ እንግዲህ በሁለተኛው በሶስተኛው ቀን ነው ፈታ። እንግዲህ ያንን የተቀዳደዱ ወረቀት አገጣጥም ያነበበችው እንግዲህ፣ ሲገለ ሲነበብም እንግዲህ የዲኤንኤ ውጤቱ እንደሚያመለክተው የዳጣ አባት ጋሽ ደረጀ እንደሆኑ ነው፣ ዲኤንኤው እያመለከተ ያለው ማለት ነው። በዛም እንግዲህ ዳጣ ነ ብላ ማነው አባትሽ ያለቻት ማለት ነው። ዳጣ እንግዲህ ይህንን አባቷ ጋሽ ደረጀ እንደሆነ እሱንም በቅርብ ያወቀችው እንጂ ከዛም በፊት አባት የላትም፣ ምክንያቱም የሆነ ሰዓት ላይ ሲጠይቃትም ታስታውሱ ከሆነ የጓደኛ ልጅ ናት ብሎ ለነግሯት ስለነበረ ከዛም በኋላ ነው እንግዲህ ለዳጣም አባትሽ ብሎ የነገራት ሰውዬ ስሙ ራሱ ይጠፋባታል። በግድ አስታውሰ ነው የምታመጣው። እና እንግዲህ አሁንም አባትሽ ማን ነው፣ ማን ነበር አባትሽ ስትላት ጣፋባት ማለት ነው። ስሙ ከየተጣምጣው ዳጣ እን የካሌ ነው ብለሽኛል፣ ነበር እንዲታጣ ምናለች ማለት ለምን አዎ ብላት ነበረ። ደግሞ ጠፋባት። አሁን ዳጣ በእርግጥ ምክንያት አላት። ለምን ስላላሳድገኛው ስሙን እንጂ አብሬው ስላላድኩኝ የአባትነት እንትኑን ስለማቀው ለዛ ነው፣ አብረው ስላላደግኩኝ ነው የሚል ማስረጃ ስለሚኖራት ችግር የለውም ግን፣ ምን ዋጋ አለው ወረቀቱ፣ ውጤቱ ወይዘሮ ማርታ እጅ ነው ያለው ማለት ነው። እንግዲህ መጀመሪያ ዳጣ እንደ ጠየቀች ምን እንደነበር እንግሊዘኛ ተነብያለሁ ፊው አታውቅም። አማርኛም ያው አንዳንድ ነገሮች ነው የምታነበው እንጂ የለም። ለምን የጎዳና ነው ያደረገችው፣ የጎዳና ልጅ ነች፣ እናት የላት አባት የላት ያስተማራት የለም። ይህንንም ሳትማር ያልተማረች ጎበዝ ብልጣብጥ ድንቅ ልጅ ነች፣ ዳጣ ማለት ነው። እንግዲህ በዛ መልኩ ነው ያለው ማለት ነው። ሌላው እንግዲህ ናታንና ኤቢ እናታን ትንሽ ያቀረባት ይመስላል እንግዲህ ላስብበት ብሏታል። እሷ ፍቅር ጥያቄ አቅርባ ላስብበት ብሏታል። እንግዲህ ላስብበት ማለት እንግዲህ እስኪ እንዴት ነው ያለው ነገር በፊት እንግዲህ ለሰላም እንዳላት እንዲገባኝ አልፈልግም ነበር ያት በእርግጠኝነት ያው ነገሮችን ትንሽ የኤቢንንትን እንትን ለማብረር ነው እንጂ ፍቅሯን ይቀበለዋል የሚል ተስፋ የለንም። ግን ደግሞ አይታወቅም ያው እባክህ አትራቃት እያለችው ስለነበረ እናትየዋም ለዛም ይመስለኛል። በቀጣይ ክፍል እንገናኝ። ሰላም ቆዩ።